በአንድ ወቅት የሚያበራና ጽሑፍ ድንቅ የነበረው መልአክ የቅናትና የኩራት መንፈስ ተጠናወተው ከወንድሞቹ ከመላእክት በላይ ነኝ ከማለቱም የዘለለ ታላቅነቱ ከስላሴ ጋር እንደሚስተካከል ማሰብ ጀመረ። ይህ እብሪት በመንግሥተ ሰማይ ውስጥ ግጭትና ጦርነት አስነሳ። ጦርነቱም እግዚአብሔር ሳጥናኤልና ተከታዮቹን ከሰማያዊ ዓለም አባሩ ወደ ጥልቁ ሲጥላቸው ተደመደመ። የወደቁት መላእክት እኛ ሲኦል ብለን በምንጠራው በታርተረስ ውስጥ በእሳት ባህር ተከበው ከእንቅልፋቸው ነው። ሳጥናኤል አይኑን ሲያነሳ አስፈሪ ነገር ተመለከተ። የታሰረበትንም ሲገልጽ በሁሉም አቅጣጫ እንደ አንድ ትልቅ እቶን የሚነድ እሳት የተሞላ እጅግ አሰቃቂ የሆነ እስር ቤት ነው። ሆኖም ከነበልባሉ ጨለማ እንጂ ብርሃን አይወጣ። መንግሥተ ሰማይ የብርሃን ግዛት ከሆነ ይህ ግዛት የእሱ ተቃራኒ ነው። ምንም አይነት መጽናኛም ሆነ ብርሃን የለውም። መጨረሻው የማይታይ ጨለማ ገደል በእግዚአብሔር ግርማ የራቀን በዘላለማዊ ድቅድቅ ጨለማ ውስጥ የሚገኝ እስር ቤት